እንመኘው እዚህ ይመጣል። በደግነት ስራዎቹ ነው ብዙ የምታውቁት። ዛሬ ሰይፉ ቤቢስ እንግዳ ነው። በቅርቡ በሚደረገው ህዳር ሀያ በሚደረገው የቲክቶክ አዋርድ ላይ እንግዲህ ከታጩት መሀል አንዱ ነው። ምረጡኝ እንቅስቀሳ ምነው ጎለጎን። ለማንኛውም ጠራረገዋለሁ። መልዕክተኛው ሞቅ አርጋችሁ ወደዚህ እስኪ መልዕክተኛው ቅድም ቃል ስለተገባባ ነው። ፊቱን ባራዳ ቋንቋ ፌሱን ከአምስት ዓመት በላይ በበጎ ተግባሩ የምናውቀው በቲክቶክ መልዕክተኛው በመባል የሚታወቅ ሲሆን በቲክቶክ ገጽ ላይም 1.7 ሚሊዮን ተከታዮችን ያፈራ ሲሆን፣ በበጎ አድራጎት የተሰማራው ወጣት ብዙዎች ከአጠገቡ ሆነው ያላወቁት፣ ለዓላማው ሁሉንም በሚስጥር ሲፈጽም ላለፉት አምስት ዓመታት መቆየቱ ይታወቃል። ታዲያ በትላንትናው ዕለት በቲክቶክ ስሙ መልእክተኛው ራሱን እና ማንነቱን ለሕዝቡ በመደበቅ ነገር ግን የብዙ ኢትዮጵያውያንን እንባ ያበሰ ጀግና ወንድማችን ትላንትና በሰይፉ ሾው ላይ ቀርቦ ማንነቱን ለሕዝቡ ይፋ አድርጓል። የቀድሞ የባህር ዳር ከነማ ግብ ጠባቂ እንደሆነ የተናገረው የቲክቶክ ስሙ መልእክተኛ በሚባል የሚታወቀው በሰይፉ ላይም ራሱን ይፋ አድርጓል። በቅርቡም በየኔታ ዩቱብ ላይም በተፈጠረው ዝግብ ጋር ተያይዞ ስሙ በጥሩ ያልተነሳው መልእክተኛው ዛሬ ማንነቱን ይፋ በማድረግ በብዙዎች ዘንድ አግራሞትን የፈጠረ እንዲሁም ብዙ ሰዎች ያላቸውን ደስታና አክብሮት እንዲሁም ምስጋና ሲያቀርቡለት ተስተውሏል። እንግዲህ ለአምስት ዓመታት ፊቱን ሳያሳይ እናንተ ደጋግ ኢትዮጵያውያን ሳትሰስቱ ያላችሁን እንዲያደርስላችሁ የሰጣችሁት የነበረው ወጣት መልእክተኛው ይህን ይመስላል። እግዚአብሔር አብዝቶ ላንተና ለቤተሰቦች ይባርክ ለማለት እንወዳለን። እንደገና በብዙ ዝማሪዎቿ የምናውቃት በብዙ መገፋት እንዲሁም ስሟን በሚያጠፉ መካከል ለእግዚአብሔር ግን መዘመሯን ያላቆመችው ዘማሪ ዘሪቱ ከበደ አጭር መልእክትን አስተላልፋልናለች። እንግዲህ እንደሚታወቀው ባሳለፍናቸው ሳምንታት በቤዛ ኢንተርናሽናል ቸርች ባስመረቀችው መጽሐፍ አንዳንድ አላግባብ የሆኑ በመጽሐፉ ላይም ያልተባሉ ሀሳቦችን በመጽሐፍ ትችቶች ሲቀርብባት እንደነበረ አይዘነጋ። እግዚአብሔር ሁሉንም የሚያሳልፍ አምላክ ነውና እቺ እህታችንን በተፈጠረው ነገር ሳትረበሽ ጸጋው ረድቷት ትቀጥላለች። እንግዲህ ዘማሪ ዘሪቱ ከበደ ያስተላለፈችው መልእክት የሚከተለውን ይመስላል። ትላንትና በነገረ መጽሐፍ መሰናዶ ላይም ዘሪቱ ከበደ ምን አለች መሰላችሁ? ከእንግዲህ ወዲህ ወደ ሙዚቃ ወይም ዓለማዊ ሙዚቃ አልመለስም፣ ጥሩ የሚመጠነኝ ስክሪፕት ከተገኘ ግን ፊልም ልሰራ እችላለሁ ብላለች። እንግዲህ እግዚአብሔር ቢፈቅድና ብንኖር ዘማሪ ዘሪቱ ከበደ በፊልም ኢንዱስትሪ ልንመለከታት እንችላለን። ውድ የፋሬስ ሚዲያ ተከታታዮች በቪዲዮ ላይ ሀሳብ አስተያየት ካላችሁ፣ ሀሳብ መስጫ ስር ያስቀምጡልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይዘንጉ። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።